ከመዲናችን ፈጣን እድገትና ከህዝብ ቁጥር መጨመር ጋር ተያይዞ የነዋሪዎች የቤት ፍላጎት ከጊዜ ወደ ጊዜ እየጨመረ መጥተዋል። ታዲያ ይህንን መሰረታዊ ፍላጎት ለማሟላት በመንግስት በኩል ከሚደረጉ ጥረቶች ባሻገር የግል አልሚዎች ዘርፉ ላይ አቅማቸውን እንዲጠቀሙ እየተደረገ ይገኛል። በዚህ ጥረት ውስጥ የነዋሪዎችን የመኖሪያና የንግድ ቤት ፍላጎት ለማሟላት ከሚሰሩ ተቋማት መካከል የክሪስሙስ የገበያ ማዕከል አክሲዮን ማህበር አንዱ ነው። ክሪስሙስ ማለት ክርስቲያን ሙስሊም ማለት ነው። የስም ስያሜው እዚህ ሁሉም ብሔረሰቦች አሉ ሁሉም የሃይማኖት ሰዎች አሉ። እኛ እንደውም ተምሳሌት ነው ለሌላውም የሚሆነው እና በጠቅላላው ምንድን ነው አላማችን ኢትዮጵያኖች በጋራ መብላት እንጂ በጋራ መስራት አይችሉም የሚለውን ድል እንዳልሆነ ከሚያሳምኑ ሰዎች ወይም ከሚያሳምኑ አክሲዮን ማህበራት አንዱ የእኛ አክሲዮን ማህበር ነው። ምክንያቱም ይህንን አክሲዮን በጋራ ሰርተን ነው ያዘጋጀ ነው። ማህበራቸው ምስረታውን ካደረገበት 2006 ዓ.ም ጀምሮ በተለያዩ የልማት መስኮች ተሰማርቶ በሀገር እድገት ላይ አስተዋጽኦ እያበረከተ ይገኛል። አሁን ላይ ማህበሩ ቡልጋሪያ አካባቢ ከመንግስት ባገኘው መሬት ላይ ባለ 18 ወለል ህንፃ ገንብቶ ለአገልግሎት ክፍት አድርጓል። ማህበራችን በልማት ነው የተነሳው። በ2006 በ2007 በማህበር ተደራጀ። በ2010 ደግሞ ክፍለ ከተማው የተደራጀን ሰዎችን የተለያዩ ፕሮሰሶችን ካጣራ በኋላ ለዛ ቦታ ብቁ ናችሁ በሚል ቦታውን ሰጣን። በ2011 ስራው ተጀመረ። እንግዲህ ከብዙ ጣውረድ በኋላ በ2017 ማለት ነው አሁን አሁን ያለንበት ደረጃ ደርሰናል። 2006 ላይ በአፍሪካ ህብረት ቁጥር አንድ የልማት ትንሽ የሆነን አካባቢውን ለልማት ፈልጎ ስለነበር ስንነሳ በዛ አካባቢ ላይ የነበረን የቀበሌና የኪራይ ቤት ህጋዊ ውል ተዋውለን ስንሰራ የነበሩ ሰዎች ተደራጅተን መንግስት በፈጠረልን እድል በመጠቀም አክሲዮን መሰረትን። ህንፃው ለነዋሪዎች መሰረታዊ አገልግሎቶች በውስጡ እንዲያካትት ሆኖ ተገንብተዋል። ይህን ነገር ወደ ሪል ስቴት ቢዝነስ ውስጥ ቢገባ አዋጭ ሊሆን ይችላል፣ አባላትንም ሞር ተጠቃሚ ሊያደርጋቸው ይችላል የሚለው እሳቤ መጣና ወደ ሪል ስቴት ስራው ገባ ነው። እዛው ሲገባ ግን ካፒታሉ፣ በአባላቱ የተዋጣው ካፒታል ይሄን ህንፃ ሊገነባው አይችልም። አሁን የተሰራው ህንፃ ለምን፣ በጣም ግዙፍ ህንፃ ነው። ሶስት ቤዝመንት አለው፣ ወደ ላይ 16 አካባቢ ያለው አጠቃላይ ወደ 18 19 ፍሎሮች አሉትና ትልቅ ነው። የተለያየ አይነት የንግድ ቤቶች አሉ እዚህ ውስጥ ኮምፕሊት የሆኑ ቢሮዎች ደግሞ ለተለያየ አገልግሎት የሚሉ ቢሮዎች አሉ። ከንግድ ቤቶቹ ሌላ ሰባት የሚያከራየው ቤት የጋራ የአክሲዮኑ የጋራ የሆነ ቤት አከራይተን ለአክሲዮኑ ገቢ የሚያስገኙ ሰባት አፓርትመንት አለ። የተዘጋጀ አፓርትመንት ማለት ነው። የባለሶስት መኝታ፣ ባለ ሁለት መኝታ ይሄ የተዘጋጅቶ ቁጭ ብሏል። አክሲዮን ማህበሩ ቀጣይ ስራዎችን አሁን ካለበት ቁመና በተሻለና በላቀ ደረጃ እንደሚሰራም ተመላክቷል።